ዕለተ አርብ ደግሞ ስቅለት ናት። እንግዲህ ያን ጊዜ ደግሞ ኑሴ ቦር እግዚአብሔር ስብሃ ዘተሰባ ተብሎ የሚመሰገንበት ነው። ይሄ ምስጋና እንግዲህ እስራኤላውያን በሙሴ መሪነት ኤርትራን ሲሻገሩ ዘምረዋል፣ አመስግነዋል፣ እልል ብለዋል። አሁን ይሄ ዕለተ አርብ የዚህ ግን ሙሴ ወገኖቹ እስራኤልን ብቻ ነው አሻገረ። ይሄ ዕለተ አርብ ግን 5500 ዘመን በሲኦል ተውጠው። በጨለማ ተረግጠው በዲያብሎስ ተረግጠው ይኖሩ የነበሩ ነፍሳት ሁሉ ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን የወጡበት ነው ማለት ነው። መድሃኒዓለም ኢየሱስ ክርስቶስ ደግሞ ሕመሙን የተቀበለበት ነው፣ ጎኑን የተወጋበት። እሱ ሲወጋ የአዳም ቁስል ድኗል። እሱ ሲታሰር፣ መድሃኒዓለም ሲታሰር ነፍሳት ተፈተዋል። ነፍሳት በሲኦል ውስጥ ተፈቷል ማለት ነው። እንደዚህ ነው ነው የወጡት ማለት ነው እና ፀሐይ ጨለመ፣ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ እንላለን ማለት ነው። ያን ጊዜ የሆነው ይሄ ነው። ጨ መዓልት ቀኑ እንደ ጨለ ጨለማ ሆኗል። ሲወለድ ክርስቶስ ጨለማው ብርሃን ሆኗል። ሲሰቀል ደግሞ ቀኑ ጨለማ ሆኗል ማለት ነው። አምላክ ነው። ከዚያ ላይ ሌሊቱን ቀይሮታል፣ እዚህ ላይ መዓልቱን ቀይሮታል። አምላክ መሆኑን ይታወቅበት ማለት ነው። ሌላ ይሄን ያድርግ አይችልም። አንዳንድ ተአምራት ነው ሊታይ የሚችል ማለት ነው። እና ዕለተ አርብ እንግዲህ ዕለተ መድኃኒት ዕለተ አድኖ የነጻነት ቀን ትባላለች ማለት ነው። ደም የተረጨባት ተወለቆ ምስለ እጅ ጉያን ከበደለኞች ጋር ተቆጥሮ ሰባት እና ስራ መስቀል ተናግሮ ልዩ ልዩ ተአምራት ሰባት ተአምራት በላይ ፀሐይ፣ ጨረቃ፣ ከዋክብት በታይ ደግሞ የቤተ መቅደሱ መጋረጃ አይባን ተፈትተዋል፣ ወይም ተሰነጣጥቀዋል። ሙታን ተነስተዋል። የቤተ መቅደሱ መጋረጃ ከሁለት ሆኗል። እንዲህ እንዲህ ሆኖ ሰባት አምራት ተደርጓል ማለት ነው። እናቱ ድንግል ማርያም ደግሞ ከመስቀሉ ስር ቁማ ቀና እያለች ከአይኑ የእሱ ማይን ወደ እሷ ሆኖ ነያ መከብሎ ደግሞ የዮሐንስ ወንጌል ምዕራፍ 19 ላይ እንደምናገኘው ለዮሐንስ የተቀበለበት ነው። ኒቆዲሞስና ዮሴፍ ደግሞ ሂደው ስጋውን ከቅዱስ መስቀሉ ያወረዱበት ነው። ኪዳኑንም በዕለት አርብ ነው ያገኙት። ሲገንዙት እሱ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ ብሎ የተናገረ ያን ጊዜ ነው ማለት ነው። እንግዲህ በአስራ አንደኛው ሰዓት ወደ መቃብር ወርዷል።